ከመቶ 50 ምናምን ሴቶች በላይ ምናምን በእንትን በኖርማል አላውቃለሁኝ ጓደኛ ምናምን ሆነን ከመቶ 50 በላይ ማለት ነው በቃ የሆነ በአንድ ጊዜ አምስት ስድስት ሰባት ምናምን ይኖሩ የነበረ 50 በላይ ማለት ነው። በስም አላውቃቸውም። እግዚአብሔርን ከ እስከዚህ የሆነ ሰዓት ቁጭ ብዬ የእውነት የሆነ ሰዓት ቁጭ ብዬ ቁጭ ብዬ የሆነ ሰዓት ላይ ማን ነው ለማስታወስ እሞክራለሁ። እንትን እያሉ ወይ እንትና እንትና እንትና እንትና ቁምበጣምር ሙስሊም ክርስቲያን ንጤ ም ከሃይማኖት የቀረኝ የለም፣ ከዘር የቀረኝ የለም። ኦሮሞ፣ ትግሬ፣ ሱማሌ ከማሊው ላ አልቀረኝም። በጣም ከመስመር ወጣ ከመቶ ሃምሳ ምናምን በላይ የሆነ ሰዓት ሴተኛ ዳሪላ እንትን እል ነበር እነሱን ብቆጥርለ ወደ ሁለት ሺህ ምናምን ይሄዳሉ ንጹ ቁጥር ሴተኛ ደር ማም ከገባ ይህንን የምናገረው የሆነ ሰው ከህይወቴ እንዲማርበት ነው። ባይዘው ብዙ ባለትዳሮች አስር ባለትዳር ቢኖሩ ማለት ነው ቤተሰቦች ቢኖር ከአስሩ ውስጥ ስምንቱ ሴቶች ከሌላ ወንድ ጋር ግንኙነት አላቸው። እኔ ከህይወቴ ከራሴ እንትን ያልኩትን ነው። አሁን ብዙ ቢያንስ አንድ ሶስቱን እነግራለሁ። ከሚዘገንኑኝ ከራሴ ከምሰራቸው ሴቶች ውስጥ ከሚዘገንኑኝ ማለት ነው አላቸው ፍቅረኛ። አንድ ሁለት ሶስት ፍቅረኛ ይኖራቸዋል ከባላቸው ውጪ እግዚአብሔር ነ ከሆነ ሰው ጋር ተዋውቂ ምናምን ነገር ሹገር ምናምን እንትንል ነበረ፣ ሠራ ነበረ። ሹገር ምንድነው? ሹገር ማሚ ው ቢያንስ አንድ አራት ሴቶች ምናምን የሚሆኑት ከዛ ሹገሮች ናቸውና የመጨረሻዋ ሚያ በቃ ከነሱ ጋር ምናምን ትተኛለ ምንትላለ ምናምን ብር ይሰጠዋል፣ ተበላለ፣ ተጠጣለ ምናምን ነገር በቃ እንትን ያሉ ተስፋ ቁርጥ ያደረጉት 58 58 እንደዚህ 60 አካባቢ ይሆናሉ። ሴትዮዋ ባል የላትም፣ ባሏ ሞቷል። ምናምን በቃ ግንኙነት ፍለጋ ነዋ ይህንን የምትፈልገው ምናምን ፊልት አደረገዋለች ልክ እንደወጣት ው የሚያስጠላ ላይፍ ነበረ። አሁንም ኖርማል። እኔ አሁን እዚህ ጋር ሳውራ ይህንን ነገር ማያውቁት ሰዎች እንት ሊሆንባቸው ይችላል፣ ግን እየኖሩበት ያሉ ሰዎች አሉ አሁን ላይ